ጭር ሲል አልወዱም። ጭር ሲል ሰላም ሰላም እንዴት ናችሁ በእያላችሁ በቱን ነገር ስራው ነው አሽን አሽን አንዲላችሁ ሞኝላችሁ አለም ብዙዎች ስትጎበኙ ልማዳችሁ ላይክ እና ሼር እያደረጋችሁ ለብዙዎች አከፍሎ አሁን ሰግናችሁ አለ ይዘናችሁ መጣ ነው። እንግዲህ መግቢያ ላይ የጋበዝኳችሁ ጭር ሲል አልወዱም የሚለው ሙዚቃ የኔታናሆም ነው። ኔታናሆም እንግዲህ ሰሞኑን ለአስራ ሁለት ቀን ሞቅ ዶሞቅ ሽብርቅርቅ ያለ ጦርነት ውስጥ ገብተን ነበረ። ግን በተኩስ አቁም ጦርነቱ ከቆመ በኋላ ዲፕሬሽን ውስጥ ነው የወደቀ ኦፕሬሽን ስጥ ወድቀ ጭር ሲል አልወድም ጭር ሲል አለና፣ ዛሬ ደቡባዊ ሊባኖስን በጀት እየተመላለሰ በጀት በጀት ቀጥቅጦ መዓት ህንፃዎችን ማዓት ነጎር ነው ያፈረሰው። እጅግ በጣም የሚያሳዝንም ነው የሚያሳፈርም ነው። እንግዲህ አቅጣጫ እየቀያየረ መዋጋት ነው የኔታንያሁ ህልሙም ዕቅድም ሀሳቡ መኘቱም በጣም የሚጎርም ነው። በነገራችን ላይ ዛሬ ኢማኑኤል ማክሮን፣ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ኢራንን አስጠንቅቃል። ኢራን በአፋጣኝ ከወጣሽበት፣ ኢራን ሰሞኑን ሰምታችኋል ከዓለም አቀፉ አቶሚክ ኤነርጂ ተቆጣጣሪ ሀይል ወጥታለች። ምክንያቱም እኔ ስቆጠቀጥ የኒኩለር ማብላያዎች ለሰላማዊ አገልግሎት የምጠቀማቸው ሲወድሙ ሲቃጠሉ ሲነደው የት ነበረ ይሄ ድርጅት? ከዚህ ድርጅት ጋር ከዚህ በኋላ አንድም ግንኙነት የለኝም። ከዚህ በኋላ ግንኙነት የሚኖረኝ ለወደመው ንብረቴ ለጠፋው ንብረቴ በሙሉ ካሳ ተከፍዬ ይቅርታ ተጠይቄ ካልሆነ በፍጹም ከዚህ ጋር አልቆጠለም፣ ብላለች። ኢማኑኤል ደግሞ ማክሮን ደግሞ ከፍተኛ ማስፈራሪያ ኢራን ላይ ዙታን አይቀጡ ቅጣት ወይም ደግሞ ከፍተኛ ቅጣት ይመጣብሻል፣ በአስቸኳይ ተሞለሽ ብላል። እንደመጣቁት ሰሞኑን በጦርነቱ መሀል ላይ ኢማኑኤል ማክሮን ሀሳብ ሰጥቶ ነበር። ጦርነቱ ላይ ኢራንን ለመንቀፍና ለመፎገር ሞክሮ ነበር። የኢራን የመከላከያ ሚኒስትር ደግሞ እንደመጣቁት ሎዚ ለትዊተር ገጽ አለው፣ ፌስቡክም ትዊተር ገች አለት። እዛ ላ ምን ቤት ጥሩ ነው አንተ እኛን ከማጥቃት በፊት ከሚስት ጥቃት ራስን ተከላከል አሉት። ፎረንሳይ ኢራንን ከማጥቃት በፊት ኢማኑኤል ማክሮድ ራስን ከሚስቱ ጥቃት ተከላከለ። እና ይገርማችኋል እኮ ይሄዚ የዓለም ፖለቲካ የኢትዮጵያ ፖለቲካ በጣም የሚያስደንቃችን ነው። ውንብድና አሻጥር ውሸት፣ ድሪቶ ይወዛበትም። እንግዲህ ተመልከቱም፣ አንደኛው ድሪቶ ሰሞኑን ስነግራችሁ ከነበረ አንደኛ ውሸት ግብዳ ውሸትስ ውስጥ ምንድን ያለ ዶናልድ ትራምፕ፣ እኛ አያቱላህ አሊ ካሚኒ የት እንደሚገባ፣ የት እንዲወጣ፣ ምን እንደሚበላ፣ ምን እንደሚጠጣ እናውቃለን። በማንኛውም ደቂቃ ከፈለገን ግን መግደል እንችላለን አለ። ዛሬ የእስራኤል መከላከያ ሚኒስትር ወጥቶ ምንድን ያለ ጭራሽ አተነው ፈልገን፣ ቧጥጠን ሰማይ ምድሩን ቧጥጠን አተነው እንጂ እንገለው ነበር ነው ያለ።

አተነው ነው ነው የተባለ እና፣ ትልቁ ምንድን ነው? የዓለም ፖለቲካ ድሪቶ አለ፣ ውሸት አለ፣ ሰላም ፈላጊ ለመምሰል፣ እውነቱ ለመምሰል። አሁን ለምሳሌ ዛሬ ደቡብ ሊባኖስ ሲቆጠቀጥ እስራኤል የሰጣቸው ምክንያት ምንድን ነው? አይ ሂዝቦላ ሊያጠቃኝ አስበ እየተደራጀ እየተዘጋጀ ስለነበረ ነው እየደበደብኩት ሊባኖስ አለ ይቻላል ወይ ነው። ለምሳሌ አሁን የግብፅ ጦር ሁልጊዜ ዝግጁ ነው። መሳሪያ አደራጃል፣ ወታደር ያስታጥቃል። ሁልጊዜ እንደተዘጋጀ ነው። ነገር ግን የኢትዮጵያ መንግስት አይ የግብፅ መንግስት እየተዘጋጀ ነው ሊያጠቃኝ ብለው ሂዶ መደብደብ ይችላል? እንዲካይለን እስቲ ንገር ስ እንደ ወዝግ ብሔር የሆነባቸው የሱዳን መንግስት የኬንያ መንግስት የናይጄሪያ የጋና የቡርኪና ፋሶ መንግስት የዓለም መንግስታቱ በሙሉ ሁልጊዜ እንደተደራጀ እንደታጠቁ፣ እንደተዘጋጁ ነው። ነገር ግን የሆነ አገር ተነስ፣ አይ ብትዘጋጀው ለኔ ነው ለኔ ስለኔ ተዘጋጀው ቆጠቁጠሃለሁ ብለው በጀት ከተሞችን ማፍረስ ህዝቦችን መጉደል ይቻላል ወይ ነው? በጣም የሚጎርም ነገር። ለምሳሌ አንድ የኢትዮጵያ መከላከያ ሰራዊት በየጊዜው መሳሪያ ይጎዛል፣ ሰራዊት ያስሞርቃል፣ ራሱ ያደራጃል። ስለዚህ የግብፅ ጦር የኢትዮጵያ መከላከያ ሰራዊት የተዘጋጀው ለእኔ ነው ወይ? ደግሞ የኬንያ ጦር የኬንያ ጦር መከላከያ ሰራዊት ደግሞ አይ የኢትዮጵያ ሰራዊት የሚደራጀ ለእኔ ነው ብሎ መቶ መቀጠል ይችላል ወይ ነው ጥያቄ? አይችልም አይችልም እና በጣም የሚገርም ነው። በጣም የሚያሳፍር ነው። ይሄ ጭር ሲል አልወድም የሚል መቼም ይሄ ነገር እኔ እንዳልኩት ጊዜ መግዣ ሊሆን ይችላል። ይሄ ቶክስ አቁምም ምናልባት ምናልባት ከ15 እና ከ20 ቀን በላይ ላይዘልቅ ይችላል። በዚህ ወር ውስጥ ይሄ ጦርነት ድጋሜ ሊነሳ ይችላል። ምናልባት እስራኤል ዙሪያ ያሉ ጠላቶችን የመቀነስ የማራገብ ስራ እየሰራች ሊሆን ይችላል። ለምን ይሄ ጦርነት በጣም እየከፋ ሲመጣ በሊባኖስ በኩልም በየመን በኩልም ያለው አማጽያን ጥቃት ሊያደርሱብኝ ይችላል። ስለዚህ ቅድሚያ ኢራንን ብቻዋን ላስቆራትና እንደገና ደግሞ የመከላከያ ስርዓቱን የበለጠ ላዞምነውና እገባበታለሁ እዚህ ጦርነት ላይ ተብሎ ሊሆን ይችላል የሚል ግምት አለኝ። የሆነ ሆኖም እኔ ከአሜሪካ ሆነ ከምዕራባያኖቹ የሚመጣ ፕሮፓጋንዳ ለዓለም ሰላም የሚሰጥ አይመስለኝም። ዓለም ሰላም የምታገኘው በዚህ መልኩ አይደለም። ምናልባት ዓለም በሙሉ ወይ እንደ ራሽያ ወይ እንደ ሰሜን ኮሪያ ሙሉ በሙሉ ሁላችንም ኒኮለር ካልታጠቀን በስተቀር አንዱ አንዱን ማጥቃቱን የሚያቆም አይመስለኝም። ወይ ሁላችንም ይሄን ኒኮለር ቀብረን መጎላገል መቻል አለብን ወይ ሁላችንም ኒኮለር መያዝ መቻል አለብን እንጂ እነዚህ ሰዎች ወደኋላ የሚለው አይደሉም። አሁን የኢማኑኤል ማክሮን ማስፈራሪያ ምን ቤት እንደሆነ በጣም የሚያስቅ ነው። እሱ የራሱን ኒኩለር ታጥቋል። አንቺ ግን ኒኩለር የምትይ ከሆነ አይቀጡ ቁጣት እንቆጣለን። አይቀጡ ቁጣት እንቆጣለን። እስከ መቼ ይሄ የሚቆጠረው? የሆነ ሚጥጥዬ ምክንያት ትፈልጋለን። ፍልስጤምን ለመቀጥቀጥ ሚጥጥዬ ምክንያት ነው። ሚጥጥዬ ምክንያት ነው ሀማስ። ለምን ህፃናት ይሞታሉ? ለምን እኔ አይደለም ያልኩት የነገረች፣ የተባበሩት መንግስታት ድርጅት ነው ይህን መረጃ ያወጣ። የዓለም ፍርድ ቤት ኔታ ነው እንፈልገዋለው። በሺዎች የሚቆጠሩ ህፃናት ንጹሐን ህፃናት ዶማቸው ፈሷል። ተብለው የጠየቀው ኔታናን የጠየቀው የተባበሩት መንግስታት ድርጅት እንደገና የዓለም አቀፍ ፍርድ ቤት ነው። ስለዚህ ሂዝቦላ ሊባኖስን ለመቀጥቀጥ ምክንያት ሊሆን አይገባም። ሂዝቦላ በእርግጥ እስራኤልን ሊጎዳ ይፈልጋል፣ ሀማስም እስራኤልን ሊጎዳ ይፈልጋል፣ ሁቱ እስራኤልን ሊጎዳ ይፈልጋል። ነገር ግን በማንኛውም ግጭቶች ሊኖር ይችላል። እናቶች መጎዳት የለባቸውም። ከተማ መውደም የለበትም። መፍረስ የለበትም። አይ ህዝብ ውስጥ ነው የተደበቀ። ህዝብ ውስጥማ ማ ሁሉም ህዝብ ውስጥ ነው የተደበቀ ለምሳሌ የአሜሪካ መከላከያ ሚኒስተር የት ነው ያለ ማን ከተማ አይደለም እንዴ ያለ ያ ሁሉ የሚደለተ እንደዛ አይደለም እንዴ የኢትዮጵያ መከላከያ ሚኒስተር ማን ከተማል አይደለም ያለ የካይሮ ካይሮ ውስጥ አይደለም እንዴ የግብጽ መከላከያ ሚኒስተር ያለ ሁሉም እኮ ከተማ ውስጥ ነው ያለ ወታደሮችም ከተማ ውስጥ አሉ ጀነራሎችም ከተማ ውስጥ አሉ ያ ማለት ከተማን ተደብደባለ ማለት አይደለም ጥቃት አለመግባባት መግባባት ችግር ባለው ጊዜ ከተማን ተደብደባለ ማለት አይደለም የመለየት ግዴታ አለብህ ነው የአሜሪካ መከላከያ ሚኒስተር ኒውዮርክ ቁጭ ስላለ ከራሽያ ጋር ባልተግባቡ ጊዜ ኒውዮርክ መደብደብ አለበት ማለት ነው እስኪ ንገረኝ ጆቶች ይኖራል ዘመናዊ መሳሪያዎች ሊኖራ ይችላል ትልልቅ ከተሞች ላይ ሊቀመጡ ይችላል ስለዚህ ያ በሆነ ቁጥር ኮሽ ባለ ቁጥር የሌላውን ከተማ እያወደሙ የሌላውን እናቶች አባቶች ህጻናት አዛውንት ትልቁን ትንሹን ሳይለዩ መጨፍጨፍ ይቻላል ወይ ነው ጥያቄው እና እኔ እንዲያውም ሊባና ንስት ጎባ እኔ የጎረመኝ ምናልባት ሰሞኑን ሳክስፎን የሚነፋ ልጅ ነበረ በጦርነቱ ጊዜ እሱን ለመበቀል ሊሆን ይችላል ወይ ነው ያልኳት አንዳንድ በጣም የሚገራርሙ ቪዲዮዎች ከሊባኖን የሚታዩ ነበረ እና ያንን ያደረጉትን አይቀጡ ቅጣት የበቀል እርምጃ ነው ወይ ይሄ ምንም አይጠቅሙም። በነገራችን ላይ በእውር በድንብሩ የሚደረግ ጦርነት ጠላት ከማብዛት ቀጠናውን በሙሉ የትርምስ ማዕከል ከማድረጉ በስተቀረ አንድም የሚጠቅመው ነገር የለም፣ አንድም የሚጠቅመው ነገር የለም። ጦርነቱን በዚህ መልኩ አይደለም፣ ሰላሙን በዚህ መልኩ አይደለም። ምክንያቱም አገር እየወደመ እየፈረሰ እየፈረሰ እየፈረሰ በመጣ ቁጥር አሁን ለምሳሌ የመን እየፈረሰች በመጣች ቁጥር ጦርነት የማይፈሩ ለጦርነት ከሞት አይቀር ብለው አጉል የማይገባ ነገሮች ውስጥ የሚገቡ ወጣት በነፃ ነው የምታገኘው። በነፃ አጥፍቼ ልጥፋ ልሙት ልዋጋ ልቶረ ማመስ የሚል ትውልድ ህዝብ እየበዛ ነው የሚመጣው። ዓለም በቀላሉ ዓለምን መግዛት የሚፈልጉ ሰዎች እንኳን ቢኖሩ ዓለም ከሞላ ጎደል ሰላም እንድትሆን ማድረግ ይገባል። ይሄ የእውር ድንብር ውጊያ በጣም አስቸጋሪ ነው። ኢራን ጡንቻ ስላላት ነው። ያም ያም ተረባርቦ ዓለም ብሎ ለሊት እና ቀን አልቅሰው ጦርነቱን ያስቀመለ ለም ጡንቻ ስላላት ነው። እውነት እውነት፣ ውሸት ውሸት። ኢራን አሁንም ብሆን ጦርነቱ መቀስቀስም አይቀርም እነሱም ትሩምሳቸው ውስጥ ለመግባት ወደኋላ አይሎም በፍጹም እጡፍ እጡፍ ነው የተተጋጃል እስራኤሎችም እጥፍ እጥፍ ኢራኖችም እጥፍ እጥፍ ነው እየተዘጋጁ ያሉት። ምናልባት ቀጥሎ የሚመጣ ጦርነት በጣም በጣም ደም ፋሳሽ ሊሆን ይችላል። ምናልባት በዚህ ክፍተት እነማን ከማን ጋር ተደራጅተው ምን አይነት መሳሪያ እየተቀባበሉ እንደሆነ እንኳን ለመረዳት አይቻልም። በእስራኤልም በኢራንም በኩል እጅግ በጣም የተጧጣፈ ዝግጅት ይኖራል። እጅግ በጣም ማለት ምክንያቱ የጦርነት የሚቆም አይደለም። አሻጥር አለ፣ ተንኮል አለ፣ ጥላቻ አለ፣ መፈራረጅ አለ። በጣም ብዙ አስቆያሚ መልክ አለው ይሄ ጦርነት። ስለዚህ ይሄ መልኩ ጨርሶ በእውነትና በመነጋገር እስካልተፋቀ ድረስ ዋጋ ያስከፍላል የሚል ነው እና ምዕራባውያን በዚህ ጉዳይ ላይ በጣም ተደናግጠዋል። በጣም አልጠበቁትም ነገሮች በዚህ ደረጃ ሌላውም ዓለም ይህን ጉዳይ በሀሳብ በመርህ ደረጃ ሌላውም ዓለም ያግዛል ይደግፋል የሚለው ነገር ፍጹም አልጠበቁትም እና ራሱ ምዕራባውያን ሕዝቦቹ ጭምር ይህን ሀሳብ በኢራን በኩል ሆነ ሲደግፉ ነበረ። በራሳቸው በምዕራባውያን መሪዎቻቸውን ጭምር ሲነቅፉና ሲቃወሙ ነበረ፣ ሰላማዊ ሰልፍ እስከመውጣት ድረስ ለኢራን አግዘው፣ ራሳቸው አውሮፓውያኖቹ፣ ራሳቸው አሜሪካኖቹ ሰላማዊ ሰልፍ እስከመውጣት ተደርሰው ነበረ። ነገሮች ከጠበቁት ውጭ ስለሆነ ያንን ለማረጋጋት ያደረጉት ስራ ይመስለኛል። ኤኒዌይስ ይህን አሰውን አሰው ሲሞቻችን ላይ ቀርግ ሼር አድርገው ወዳቸ አለው ፒስ